ፎቶ አትቁረጡ። ከወደዳችሁ ብሩኬን ከምትወዱ ከሆነ ብሩኬ የሚወድበት ነገር መውደድ አለባችሁ፣ ሀይሚን የምትወዱ ከሆነ ሀይሚን የምትወድበት ነገር ማክበር አለባችሁ ብለን ባለፈው ሰሚራ ቤት አውርተን፣ ልክ ንጋቱ ደግሞ ሀይሚና ብሩኬ መጥቶ ቪዲዮ ሰሩ ብሩኬ

በመሆን ሙቀቱ ገና ከመጀመሪያው ሙቀቱ ተቃጠለ? ወይ በቃ ተጨረሰ። እኔ እኮ ለምን ይሳደባሉ ነው ያልኩት። ቅድም ስገቢ ስሜታዊ ሆነች ነበረ እና በዚህ ልክ ለሚሳደባሉ ነው ጨረቀ ረቀሽ ምን ያመጣሉ? ቢሳደቡ ምን አይደለም። እና እናንተ አሁን እዚህ መታችሁ ገስት ለአዳም ጭትሩን ጎየ ማለት ነው። እኔ እኮ እናንተ ጥፋተኛ ናቸው እያልኳቸው አይደለም እኮ። እኔ እናንተ ጥፋተኛ ናቸው እያልኩ ሳይሆን ዩትዩብ ላይ የተጻፈን ነገር መተን ገስት ላይ አናውራ። ገባችሁ አይደለም? ምክንያቱም ስናወራ እኮ ረዥም ሰዓት ስናወራ የምናወራውን ሁሉ አናውቅም። ስንበሳጭ ወይም ደግሞ በጣም ስንናደር ስሜታዊ ስ ለምን እንደሆነ ታውቂያለሽ? በዚህ ልክ ለምንድን ነው ፍራንክ እንደሆነ እያወቁ ነገ አይጸጸቱበትም ወይ ብዬ ነው። ለዛ ነው እኔ ለሄደ የዋረኋት ለዛ ነው። ይቅርታሽ ችግር የለውም ችግር የለውም እኮ እዚህ ጋር እኮ ስሜት እኮ ስሜታችንን እኮ መናገር ሁላችንም እንችላለን። ግን እኮ ባወራነው ልክ ያወራነው ነገር ዋጋ ያስከፍለናል። ለምንወዳቸው ሰዎች ገባቸው አይደለም። እዚህ ጋር የሰው ደግሞ ፍጹም የለም። በምናወራበት መሀል ልንሳሳት እንችላለን። ስለዚህ ዩትዩብ ላይ የተፈጠረውን ነገር መተን እዚህ ገስት ላይ ብዙ ባናወራ እኔ ደስ ይለኛል። እንደኔ ነው፣ ይሄ እንደእናንተ አላውቅም። ትክክል፣ ትክክል፣ ትክክል። አንቺ እንዴ ማለት ነው

ሰው እንዴት እንዴት እንደሚወደው አያውቅም። ይህንን ነገር ሚዲያ ይዞ የሚመጣው ደግሞ የብሩኬን ፊት እዩ፣ የብሩኬን ፊት የምትሉ ልጆች ብዙ ሰዎች አሉ። የሀይሜን ፊት እዩ ብዙ ልጆች አሉ። የዱሮ ፕራንክ የተደራረጉ ብሩኬ ሴትን ይዞ የመጣበት ሰዓት ፊታችሁ ምን ያክል ኮስታራ ሪስፔክት እንትን እንዳለው ገብታችሁ እዩ። ለሀይ ምዬም እንደዛ ገብታችሁ ምንም ነገር እንዳውም እዛ ላይ በጣም ነበር የምንለው። እዚህ ላይ እንዳውም ራጋ ያለ አሁን መሰለን። ትላንትና ልክ ሀይ ምዬ ስትመጣ ምን አለ

ሹፍ መደበቅ ትችላለች ነበረ አልወጣም ብላ ግግም ነገር እንዳይነሳ ከፈለገችው ኃይምዬ አልወጣም ብላ ያቺ አንድ ጊዜ ወጣችሁ መደበቅ ነበረት። ግን ግዴታ እዚህ ላይ ፊልሙ እንደሚያምር መናገር ስላለበት ምን አለችው? አንድ ጊዜ ወጥቻለሁ ብላ ተናገረች። ከዛ በኋላ አልወጣሁም እኮ አልወጣሁም፣ አንድ ጊዜ ወጥቻለሁ አለችው። እሱ ደግሞ ለምን እያለ አጅሬ ጀመረ።

እና ሀይሚዬ ደግሞ ብሩኬ፣ እነዚህ ቦታ አፍቃሪዎች አደለ? የብሩኬ አፍቃሪ አደለም፣ የብሩኬ ደጋፊ አደለ። ደጋፊ ቢሆን ያኛው ልጁ ጅኒ ነው። ያዘ እንትና፣ የልጁን ፎቶ እያየ ብዱ። እኮ ሴቶች በቃ ፎቶ አነሳሱን በቃ እንዴ፣ በፎቶ አይቶ

ግዴታ ሳቅፋለ ነሱ የተያዘ ወንድ መመኘት፣ አይከብድም ከብት ነው ይሄ። ሰዎች የብሩክን ፎቶ አርጎ ኃይልን ምዘፈዝቡ ከብት ናችሁ። የኃይልን ፎቶ አርጋችሁ ብሩክን ምዘፈዝግ በግ ናችሁ። እናንተ እናንተ ምድረ ፎቶቶች፣ አማዳሞች፣ ዱቄታሞች

እናቶች የመዳም ቅበ ማለት እኮ እራሷን አስለውጣ አገራ እናትና አባቷን አስለውጣ ተከብራ በስነ ስርዓታ። አሁን ለምን እዋሻለን? እነዚህ ሁለት ልጆች በሰላም ቢመጡልኝ የኛም እንደሰታለን። ቀን እየደከምን ያለ በእነሱ እንረሳለን፣ ደስ እያለን እየሳቅን እየተጫወጥ አይደለም እንዴ? ግን እነሱ ተከፍቶ ሲመጡ ግን እኛም እንከፋለን እንደዛው። ለዚህ ነገር ምን ያስፈልጋል? ሰላም መፈጠር። እነሱ የሚጠቅመው ነገር ቪዲዮ መሰራት ያንተራ ከሚያጠፋለን መሰብ አገኝ ውዶች የትላንትና ተኝቼ የሆነ ቪዲዮ እያዩ ነበርኩ፣ እና ባልና ሚስት ፕራንክ ስደራረጉ። ኦኬ ሚስትዮ ምን ታረጋለች? ባልዮን እሱ ልክ ስወጣ እኔ በቃ ሄጅ ያለው ሌላ ሀገር ልሄድ ነው ምናምን ምናምን አበቃን ብላው ደብዳቤ ትጽፈለታለች እና ክላስ ታስቀምጣለች። ለፍቅረኛው ማለት ነው፣ ባላ ነው ምን ፍቅረኛ ከዛ ፍቅረኛ ገብቶ ደብዳቤን አንስቶ ያነባል። ቃላት የነሱ ነገር እንዳበቃ ምናምን ምናምን ያነባል። ከዛ ውሳ ግን አልጋስር ተደብቃለች። አልጋስር ተደብቃለች። ኦኬ ከልክ ደብዳቤን ሲያነሳስል እግሯን አይቷል። ባልዮ ገብቶሻል? ግን ውሳ እንዳየችው አላየ። ሴቷ ባልዮ እግሯን እንዳየ አላየችም። ገብቶሻል? እና ደብዳቤን ደብዳቤን አንስቶ ምን ይላል? እንኳን አዴችሁ እንዳውም እና እንኳን ሄደችው ተገላገልኩ እኔ ካፌ ሳይወጣ በፊት እንኳን ሄደችው ምናምን ብሎ ደብዳቤን ይዞ መኝታ ክላስ ውስጥ እየዞረ ያወራል ገብቷቸል ከዛ ስልኩ ያነሳልና እና ሄሎ የኔ ፍቅር ያልኩ ሴትዮ ሄዳለች እና እና ነይልኝ የኔ እናት ምናምን ብሎ ሌላ ሴት ጋር እንደሚያወራ አስመስለው ያወራል ኦኬ ከዛ ያቺ ደግሞ አልጋ ስር ተቀምጣ በጣም ተከፍታለች። እስከዛሬ ላይ ከምታ የፈሚ ነው ሌላ ሴት እየገነጀነ ራሴ ላይ ምናምን ከዛ ምን ታስባለች? እነሱ በተኙበት በብላ ልትወጋ ሁለቱም አንድ ላይ ልትገላቸው ማለት ነው። እኔ ከዚህ በኋላ ሾፍ ፍራንክ የሚያመጣ ጉድ እኮ ነው። ከዛ እሱ ደግሞ ጽፎለት ምን ብሎ ይወጣል እኔ